አማን አማን አማን አማን፣ ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ ኢንፎ ሚዲያ ነው። የኢንፎ ሚዲያ ቤተሰቦች ዘውትር ኢንፎ ሚዲያን ስለምትከታተሉ እናመሰግናለን። ከዚህ በኋላም መከታተሉን ቀጥሉ። የኢንፎ ሚዲያ ቤተሰብ ላልሆኑት ደግሞ መረጃውን አድርሱና ሳብስክራይብ እያደረጉ የኢንፎ ሚዲያ ቤተሰብ ይሁኑ። ኢንፎ ሚዲያ ከዚህ ቀደም እንደገለጽ ነው በአብዛኛው በማህበራዊ ጉዳዮች ዙሪያ ይሰራል። በልጆች አስተዳደግና ግብረገብ ዙሪያ፣ አጠቃላይ በትምህርት ተማሪዎችን በተመለከተ እንዲሁም የሕፃናትና የሴቶች ጥቃትን በተመለከተ የአካባቢ እንክብካቤና ደህንነትንም ያጠቃልለ አጠቃላይ ኢንፎ ሚዲያ ብዙ ነገሮችን የሚዳስስ ነው። ሆኖም ግን ከማህበራዊ ጉዳዮች አይወጣም። ፖለቲካ እና ፖለቲካ ንክ ነገሮችን ለፖለቲከኞች መተውን ያስተምራል። አብዛኛው የሀገራችን ሰዎች ዛሬ ሁሉም ፖለቲከኛ በመሆናቸው ሰላማችንና ደህንነታችንን እንድናጣ ብዙ ምክንያት ሆኗል። አገር የሚመሩትና ህዝብ የሚያስተዳድሩት ፖለቲከኞች ፖለቲካውን ያካሄዱት፣ እኛ ደግሞ የሚጎለንን ማህበራዊ ጉዳዮች ላይ ትኩረት አድርገን በሃይማኖታችን በባህላችንና በአኗኖራችን ዘይቤ ሁሉ በፍቅር በአንድነትና በሰላም እየኖርን አገራችንና አካባቢያችን እንድንጠብቅ ኢንፎሚዲያ የዘውትር ምክሩ ነው። ዛሬ ኢንፎ ሚዲያ ከመራረጥ ናቸው መካከል አንዱን የልጆችን አስተዳደግ ወይም የልጆች የትምህርት ቤት ውሎና እንቅስቃሴን በተመለከተ መረጃ ሊያደርሳችሁ እነሆ ተዘጋጅቶ ቀርቧልና እንድትከታተሉት በፍቅር እንጋብዛለን። የልጆች አስተዳደግን ስንመለከት ምናልባትም በየትኛውም በየትኛውም ባህል በየትኛውም ሁኔታ ውስጥ ሁኑ በኢትዮጵያ ግዛት ውስጥ የምትገኙ ወላጆች ለልጆቻችሁ ማስተላለፍ ያለባችሁን መልእክት እንድታውቁ እንፈልጋለን። ልጆቻችሁ ሁል ጊዜ ሰላም ወዳድና ሰላም ናፋቂ እንዲሆኑ ሰላም ማለት ምን ማለት እንደሆነ እንዲያውቁ አስተምሯቸው፣ ንገሯቸው። ልጆች ገና በጨቅላ እድማቸው የምንነገራቸውን ነገር ይዞ በዛው ባህ አድርጎ ስለሚያድጉ ይህንን እንዳትረሱ ሁል ጊዜ ፍቅር አስተምሯቸው። ሁሉንም ሰው ይውደዱ። ማንኛውንም ሰው እንደ ሰው ይውደዱ። ከቻሉ ለወደፊት በራሳቸው አስተሳሰብ የሚያደርጉትን ያደርጉ። መርዳትን፣ የተቸገረን ማገዝን እየተማሩ እያወቁ እንዲያድጉ የበኩላችሁን ድርሻ እንድትወጡ አደራይ ከፍ ያለ ነው። ከዛ ውጭ ልጆቻችሁ ስራ ወዳድ እንዲሆኑ ምከሯቸው። ስራ ይውደዱ ሰርቶ መለወጥ ብቻ ነው መፍትሄ የሚሆነውና ለሰው ልጅ ይስሩ በልጅነታቸው በቤት ውስጥ ወላጅን ከማገዝ ጀምሮ ትንንሽ ስራዎችን እየለመዱ እንዲያድጉ ማድረግ ነው ነጋዴም ከሆናችሁ በምትሰሩት ስራ ላይ እውቀት ስጧቸው በዛው እንዲያድጉ ሌሎችም ከንግድ ውጪ ያላችሁትም ልጆች መስራት አለባቸው ብላቸው የምታምኑትና ለህይወታቸው ለውጥ ሊያመጣ የሚችል ከየትኛውም ከርኩሰት ስራ ውጭ ማንኛውንም ስራ እንዲሰሩ አግዟቸው፣ አስተምሯቸው ብለን እንደ ኢንፎ ሚዲያ ምክር እንለግሳለን። ሌላኛው ደግሞ ሃይማኖትን ይውደድ የራሱን ሃይማኖት ምንም፣ የትኛውንም ሃይማኖት ይከተል እስልምና የሚሆን ክርስትና በየትኛውም የሃይማኖት ጉራ ውስጥ ያለ ሰው ግን ሃይማኖትን ወዶ እንዲያድግ አግዙ። የራሳችሁ የምትከተሉትን ሃይማኖት መልካም ነገር የሚያስተምረውን አስተምሩ። ስለ ሃይማኖት ስታስተምሩ ግን የራሱን ሃይማኖት እንድወድ ማለት የሌላውን እንዲጠላ እና እንዲያናንቅ አይደለም። በዚህ ላይም ትኩረት እንድታደርጉ ለወላጆች መልእክት ማስተላለፍ እንፈልጋለን። ሃይማኖትን የራስን ሃይማኖት መውደድ ማለት ሃይማኖቱን ትዛዝ ማክበር ማለት ነው። ሃይማኖቱ መልካም ስራ፣ የተቸገረውን እርዳ፣ ደግ አድርግ የሚል ከሆነ ያንን ተከትሎ ማደግ እንጂ የሌላውን ሃይማኖት ማንቋሸሽና ማጥላላት ዛሬ ባለንበት ዓለም ላይ ከፍተኛ ችግር ሆኖ እየመጣ ስለሆነ ልጆቻችሁ ግን ከዚህ ችግር እንደወጡ ዛሬ ጀምራችሁ ስራ ስሩ። በሌላ በኩል ደግሞ በጭራሽ ሀገሩን እንጂ ብሔሩን አውቆ ስለ ብሔሩ እንዲያቀነቅን አታደርጉ አታድርጉ እባካችሁ ብሔር ማንነት ነው። ከሃይማኖት በላይም ከሀገርም በላይ አይደለም። ስለ ብሔር እንዲያውቁ ከፈለጋችሁ ግን ማንነቱን ለፍታ ልትነግሩት ትችላላችሁ። ኦሮሞ ከሆነ ኦሮሞ ነው፣ አማራ ከሆነ አማራ ነው ከማለት ያለፈ ሌላ ምንም አይነት አስፈልግም። አንተ ኦሮሞ ሆነ አማራን የምትጠላ ከሆነ አማራ ሆነ ኦሮሞ የምጠላ ከሆነ ኢትዮጵያ ውስጥ የሚገኙ እያንዳንዱ ብሔረሰብ ሰው ነው። በቃ የራሱ ቋንቋ ሊኖረው ይችላል፣ ግን ከዛ አለፈ ሌላ ምንም ትርጉም የለውም። ሰው ነው። አፋር ብትሄድ ሰው ነው የምታገኘው። ቤንሻንጉል ጉሙዝ ብትሄድ፣ ጋምቤላ ብትሄድ፣ ትግራይ፣ አማራ፣ ኦሮሞ፣ ጋምቤላ፣ ስዳማ፣ ወላይታ፣ ሀዲያ፣ ስልጤ፣ ጉራጌ፣ ኮንሶ፣ ራሼ አሪ አጠቃላይ በደቡብ የሚሆኑ በሰሜን በምስራቅ የሚሆኑ በሚራብ በኢትዮጵያ ግዛት ውስጥ የሚገኙት በሙሉ ሰዎች ናቸውና እነዚህን ሰዎችን ማክበር እንጂ በብሔራቸው እየተነሳ ሌሎች ሌሎች ነገሮችን ማድረግ እንደማያስፈልግ ባካችሁ ለልጆቻችሁ አስተምሩ እንላለን። ሌላው ደግሞ ልጆቻችሁን ስታሳድጉ ሰው አድርጋችሁ አሳድጉ። ሰው ማለት ሰው ነው፣ ሰውን የሚያከብር ከነውር የራቀ ክብር የምፈልግ ክብር የምሰጥ አጠቃላይ በፈጣሪ አምሳል እየተፈጠረ ማለት ነውና፣ ይህንን አድርጉ። ለልጆቻችሁ ፍቅርን ስጡት። በአጠቃላይ ልጆቻችሁን ስትወስዱ የቻለውን ሁሉ አድርጉለት፣ እናንተም የምትችሉትን ፈጽሙለት። ልጆቻችሁ ምፈልጉትን ስታደርጉ ግን ከባህል ከወግና ከስርዓት እያፈነገጠ ልጅ እንዳይሆን። ከመጠን በላይም አታቅበጡት። ልጅ በልጅነቱ ልጅነቱን አጣጥሞ እንዲያድግ አድርጉ። ትምህርት ቤትም ስትልኩ ጠዋት ወደ ትምህርት ቤት ከላካችሁ በኋላ ልጁ በሰላም ትምህርት ቤት መድረሱን የሚያረጋግጥ መልእክት አድርሱ። ከትምህርት ቤቱ ጋር ጠንካራ ግንኙነት ፍጠሩ። ልጁ ትምህርት ቤት እንዴት ነበር አዋዋሉ የሚለውንም ከደብተሩና ከአጠቃላይ ሁኔታ ተረዱ። ልጆች ትንንሽ ነገሮችንም የመናገር ልምድና ፍላጎት አላቸውና፣ እናንተ ግን ጎልቶ የምታየው በልጁ አካላዊና አይምሯዊ ስነ ልቦናዊ ችግር ላይ ሁኔታ ላይ የሚፈጠረውን ችግር ተከታትላችሁ ከምማርበት ትምህርት ጋር በመነጋገር መፍትሔ ፈልጉ እንጂ ልጆች አለቀሱ ጮሁ እንዲሆኑ ብላችሁ ለትንሽ ለትልቁ ጭቅጭቅ ውስጥ እንዳትገቡ። ትምህርት ቤት እንዴት ዋሌ፣ ከማን ጋር ዋሌ፣ ምን አወቀ የሚለውን ክትትል ግን ሁል ጊዜ እንዳትረሱ። ይህ ኢንፎ ሚዲያ ነው። በኢንፎ ሚዲያ ልጆችን በተመለከተ ብዙ መረጃዎችን ያገኛሉና ይከታተሉን። እናመሰግናለን። ኢንፎ ሚዲያን ሳብስክራይብ ላይክና ሼር በማድረግ